ከዚህ በኋላ እኔ የሚያንቺ አንቺ ሜን አይደለሽም። ስለ እኔ ሀረግ ድራማ ግን ምን አስበው ነው ምን ነው ምን ነው ለምንድን ነው ቶቶሎ የማይለቁልን የሰው ልብ እያንጠለጠሉ ቅርት የሚሉትስ ነገር እንዴ እኔ ኤፍራታ ትሞታለይ ትድናለ ማን ደርሶላት ይሆን ማና ድኗት ይሆን ወይ እያልኩኝ እንግዲህ ዛሬ ስጠብቅ ዛሬ ይለቀቃል ብዬ እየጠበኩ እያለ ፍላጎት ድራማ አለቀቁ ማለት ነው ምንድን ነው ግን ለምንድን ነው ተመልካችን እንደዚህ የሚያንጓጉት ቶቶሎ ልቅቅ ልቅቅ አድርገው በቃ ቢጨርሱ ይሻላል ምን አስበው ነው እንዴ ኤፉ ማን ያድናታል ብላችሁ ታስባላችሁ? እንግዲህ ናታን ከአሁን ሰዓት ጀምረች እኔም ላንቺ አንቺም ለኔ አታስፈልጊንም እራሴ ቁስሌን አክማለሁ ብሏታለ ኤፍራታ እንግዲህ ናታን ኤፍራታ ለሱ ስትል ምን ያህል ዋጋ እየከፈለችለት እንዳለ ናታን ምንም ነገር ስለማያውቅ ነገር ግን ኤፍራታ ናታን እንዲህ ባላ ቁጥር ልቧ እየተሰበረ ነው። ግን ደግሞ ናታን ጥላው እንደሄደች እንጂ እያወቀው ምን ለሱ እንግዲህ እንዳይታሰር እሱን ያፌት ጋር ያለውን መረጃ ምንም የሚያውቀው ነገር ስለሌለ ናታንም እንግዲህ ከኤፍዬ ጋር መለያየቱ ልቡ እንደተሰበረ አይተናል። ነገር ግን ያፌት አሁንም ቢሆን ኤፍራታን ቢፈታትና ወደ ናቱ ብትመለስ ደስ ይለናል። እንግዲህ ሀረግ ድራማ እያጓጉ በዛው ቅርት ነው የሚሉት። እኔ እኮ ግርም ነው የሚለኝ እንዴ! ቶሎ ለቀቁልን። እኔማ ኤፍራታን እንደዛ አንቋት ልቀቀኝ መተንፈስ እያቃተኝ ነው፣ እያለችው ስለነበር ትሞታለች ትድናለች፣ ይህ አውሬ የሆነ ሰውዬ ይገላት ይሆን እያልኩኝ ነው። እንዴ እንዴት ብዬ ስራ ልስራ? ቶሎ ልቀቁልን። ሲቀጥል እንግዲህ ኤፍዬን እንዳየናት ከሆነ ክፍል ሰባ አራት ላይ ገነትንና ዳጊን ይቅርታ እንደምታደርግላቸው ነው የተረዳሁት። ምክንያቱም ዳግም አጠገቤ ቁጭ ብሎ ሲያወራኝ ሲያጫውተኝ ምነው ወንድሜ በሆነ ብዬ ደስ የሚል ስሜት ይሰማኝ ነበር ብላለች። ስለዚህ ምንም ሳታንገራግር ይቅርታ እንደምታረግላቸው እርግጠኛ ነኝ። ሲቀጥል ደግሞ እንግዲህ የቪዛ መቀየር መለወጥ ብዙዎችን አስደምሟል። የቪዛን ልብ የቀየርክ ጌታ፣ እኛንም ከማዳሙሽን አውጣን የሚል በጣም ብዙ ኮሜንቶችን እያነበብኩ ነበርና ሀረግ ድራማ እጅግ በጣም ደስ የሚል ከመጀመሪያው እስካሁን ድረስ አሪፍ ድራማ ነበረ። ግን አሁን ላይ ድራማውን ሊጨርሱ ነው መሰል ቶቶሎ እየለቀቁልን አይደለም። ፍላጎት ድራማን እንዴት አያችሁት? ፍላጎት ድራማ በጣም ደስ ይላል። በተለይ ደግሞ የሮዚ ካራክተር ትመቸኛለች። ጀግና ናት፣ አትደራደርም። በድህነቷም፣ በማንነቷ ዝቅ በማለቷ ቆፍጣና የሆነ ሴት ናት። እንግዲህ ይቺ ጓደኛዋ ጽናት ድራማ ላይ ቤት ሆና የምትሰራው ልጅ ማለት ነው። እሷ እንግዲህ በየሄደችበት ክፉ ሴት ሆና ነው የምትሰራው እና እንግዲህ ለሮዛ እናት ሮዛ ፍቅረኛ እንዳላት እየነገረቻት ነበረ። እና ሮዛ እናቷ እንግዲህ ታማሚ ናት፣ ሉሊት እናም አሁን ላይ ምንድን ሊፈጠር ነው? እሷስ ስለምትቀናባት ብቻ እንግዲህ አሳልፋ ለእናቷ ነግር አባት አሌ ማለት ነው። እና ፍላጎት ድራማን እንዴት አያቸው? ውድ ቤተሰቦቼ በጣም ደስ ይላል። ግን እኔ በተደጋጋሚ የምጠላው ነገር ቢኖር የማንነታችንን የደሃ የደሃ ልጅ የሚባል ነገር ባይኖር እና ውድ ቤተሰቦቼ ለማንኛውም ሰብስክራይብ፣ ላይክ አድርጉ። ሀረግ ድራማ ዛሬ አልመጡም ነገ ይመጣሉ ማለት ነው። ሰብስክራይብ